ከዛ በኋላ ነው ቁም ነገር በራሴ ስሬስ አደረኩት። ሪሌሽኑን እና እግዚአብሔር ጋር ሆነ የኔም ንግግር ማለት ነው። ምክንያቱም እኔ የማመን ችግር እንኳን አልነበረብኝም፣ ግን ሴት ልጅ ነኝ የማይሆን ነገር ላይ ታይም እንዲቃጠል አልፈልግም። ሶ በሌላም ነገር እንደማደርገው እግዚአብሔር ጋር ነው ያወራሁት። የማይሆን ሪሌሽን ከሆነና እግዚአብሔር ያልፈቀደው ሪሌሽን ካልሆነ በጊዜው ቶሎ እንዲያቋርጥልን እግዚአብሔር ነበር የነገርኩት እና የሚሆን ከሆነ ደግሞ በመሀላችን እንዲገባና ና ዲስታንስ ሪሌሽን እንዳይከብደንና አብሮን እግዚአብሔር እንዲረዳ ነበር የጸለይኩት። እውነት ነው። ማንኛውም ክርስቲያን ለአቅመ አዳምና ለአቅመ ሔዋን ከደረሰበት ጊዜ ጀምሮ የህይወት አቅጣጫ ወዴት ነው ብሎ እለት ከእለት እግዚአብሔርን መጠየቅ አለበት። ይሄም ማለት ምንኩስና ነው ወይስ የትዳር ህይወት ነው ብሎ ማለት ነው። እንግዲህ ውሳኔው ወደ ትዳር ህይወት ከሆነ ደግሞ አሁንም ጸሎታችንን ቀጥለን ከአንተ የሆነውን ሰው አዘጋጅልኝ ብለን መጸለያችንን መቀጠል አለብን። ስንጸልይ ብዙ ሰዎች ወደ ህይወታችን ሊመጡ ይችላሉ። በዚህ ጊዜ አንተ ለኔ ያሰብከው ሰው የቱ ነው ለይልኝ ብለን ደግሞ ድጋሚ መጸለያችንን መቀጠል አለብን። ከእግዚአብሔር ጋር ተማክረን ያገኘነውን የህይወት አጋር አጋር እናደርጋለን ማለት ነው። የእውነት ከሆነ ይሄ ነገር እና ማገባት ከሆነ ስለት አስገባለሁ ብዬ ቀጥታ ቁልቢ ገብርኤል ሄድኩት። ቁልቢ ገብርኤል ሄድኩኝ። እች ልጅ እንደማገባት እርግጠኛ ከሆነ ኒ ካረካት ምናምን የዛሬ ዓመት መጥቼ ስለቴን አስገባለሁ አልኩኝ። ታህሳስ ላይ ሄጄ መስከረም ላይ ሽማግሌ ላኩኝ። ታህሳስ ላይ ሄድኩኝ እና ስለት አስገባ። ለማንኛውም ወንድሜና እህቴ ቀሪ ዘመናችሁ እየተባረከ እንዲሆን እመኝላችኋለሁ።